በአዊ አዊ ብሔረሰብ አስተዳደር ከሁሉም የዞኑ አካባቢዎች የተወከሉ የማህበረሰብ ክፍሎች ጋር ምክክር ተደርጓል። በምክክር መድረኩ መክፈቻ ላይ ንግግር ያደረጉት የብሔረሰብ አስተዳደሩ ዋና አስተዳዳሪ ቴዎድሮስ እንዳለው በዞኑ ሰላምን ለማጽናት በርካታ ተግባራት መከናወናቸውን አንስተው በተገኘው ሰላምም ማህበረሰቡን ያሳተፈ የሰላምና የልማት ተግባራት እየተከናወኑ ስለመሆኑ ተናግረዋል። ከፍተኛ የመደፍረስ እና የመቃወስ አደጋ ላይ ገብቶ የነበረውን የብሔረሰብ አስተዳደራችንን ችግር እየፈታን በሂደትም ለልማትና መልካም አስተዳደርም ተገቢ ትኩረት ሰጠን ሰላም ልማትና መልካም አስተዳደርን አቀናጅተን እየፈጸም እንገኝ። የምክክር መድረኩ ተሳታፊዎችም ከመንግስት ጎን በመሆን ያገኙትን ሰላም ለማጽናት እንደሚሰሩ አረጋግጠዋል። እዚህ የታደምነ ሰዎች በሙሉ ከራሳችን ጀምረን ራሳችንን ሰላም ማድረግ ይጠበቅብናል። ራሳችንን ሰላም ካደረግነ በኋላ ቤተሰቦቻችንን ሰላም ማድረግ ይጠበቅብናል። ቤተሰቦቻችንን ሰላም ካደረግን በኋላ እኛው ባራያነት ለነዛ ምሳሌ ሁነን አካባቢያችንን ሰላም ማድረግ እንችላለን። ይህን አንጻራዊ ሰላም ልጆቻችን ወደ ትምህርት ቤት ጀምረዋል። ይህን መልካም ሰላም መልካም አስተዳደር እንዲመጣ ልማት እንዲሰፍን ያሰብነው ነገር ሁሉ ዳር እንዲደርስ ይህን የአገር ሽማግሌም የሃይማኖት አባትም እኛም የሚሰጠንን ተልኮ ወስደን ከጎናቸው ሁነን ሰላሙን የምናስቀጥል መሆኑን በዚህ አጋጣሚ መናገር እፈልጋለሁ። እኔ መምህር ነኝ፣ ነገር ግን ተማሪዎቻችን ከእጃችን የሉም። ስለዚህ ለልጆቻችን ሕይወት ልንጨነቅ ልንቆረቆር ይገባል። መንግስት ሕግ የማስከበሩ ስራ አጠናክሮ መቀጠል አለበት። እኛ ከመንግስት ጎን መቆም አለብን። ከዛሬ ቀን ጀምረን የአካባቢያችን ያለው የሰላም እጦት ይቁም ብለን ይብቃን ማለት መቻል አለብን። ሊበቃን ይገባል። የመንገድ የውሃ፣ የመብራትና ሌሎችም የልማት ጥያቄዎች በተሳታፊዎች ተነስተዋል። የዚህ ገን መንገድ ያየው ጉሳ መንገድ ቢሆን ይሄም በተገቢ ሁኔታ ይሄደም አይደለም። መንገድ ማለት የኛው የሁላችንም መገናኛ መንገድ ነው። ስናየው ኮንትራት የወሰደው አካላት እስከ ፌዴራልም ሂደን አቤቱታውን አቅርበናል። መቴዲም አሉ የጋራ ሆነን ግን ስራው ተጀምሯል። ጥሩ ነው። ጥገናው ተጀምሯል። ግን መቼ ነው ያልከው? ሌላውን ነገር ግን ክትትልም ቁጥጥርም አልተደረገልን ብለኛል። የአየር ማረፊያ እንጅባራ ላይ እንደሚሰራ መረጃ ሰምተናል። እሱ ተግባራዊ ቢደረግልን፣ መብራት ሰብስቴሽን መሰረታዊ የሆነ ችግር ስላለብን ተተክሎ ቢፈታልን የሚል ጥያቄ ያነሳለሁ። ኮሪደር ልማት በዞኖች በከተሞች አካባቢ ወርዶ ሕዝቡ የልማት ተጠቃሚ እንዲሆን በእርሶ አመራር ትኩረት ተሰጥቶ እንዲመራ ክትትል እንዲደረግ ማሳሰብ ፈልጋለሁ። በመድረኩ የተገኙት ርዕሰ መስተዳድር አረጋ ከበደ የአዊ ህዝብ የጸና የሰላም እሴት ባለቤትነቱን ገልጸው ይህም ተጠናክሮ እንዲቀጥል አሳስበዋል። ለሰላም ከዛሬ ጀምራችሁ ቆርጣችሁ መነሳት አለባችሁ። ሰላም ተነሱ፣ ቆርጣችሁ መንግስትን ደግፉ። ሌት ተቀን የእናንተን ጸጥታ ለማስከበር የሚፈልጉ የሚሹ ከዞን እስከ ወረዳችሁ እናንተም ምስክርና እየተሰጣችኋችሁ አንዳንዶችም ለህዝብ ሰላም ሲሉ መስዋዕትነት የከፈሉ ልጆቻቸውን ትቶ ይሄዱ አመራሮች አሉ። አይደል? ይሄንን ተባብራችሁ ካልሰራችሁ ታዲያ፣ ይሄንን ተባብራችሁ በደንብ ስራ መስራት ካልተቻለ መና ከየት ይገኛል? ዋናው ከመንግስት የሚጠበቀውን የልማት እንቅስቃሴ መንግስት ሚናውን ማለት ነው ሚናውን ይወጣል ግን እናንተ ጠንክረንም ከእያንዳንዱ ከእያንዳንዱ ቤተሰብ ከእያንዳንዱ አርሶአደር ከእያንዳንዱ የንግድ ሰው ከእያንዳንዱ መንግስት ሰራተኛ የሚጠብቀው የልማት እንቅስቃሴ ማከናወን ያስፈልጋል እንደ አሚኮ ዘገባ በመድረኩ በህዝብ የተነሱ የልማትና የመልካም አስተዳደር ጥያቄዎች በየደረጃው ምላሽ እንደሚያገኙ ርዕሰ መስተዳድር አረጋ ከበደ አስታውቀዋል